ጫካ ያለው ወገኖች በጦርነት የሚለማ ሀገር እንደሌለ ተገንዝበው መንግስት ያቀረበውን የሰላም ጥሪ እንዲቀበሉ የደብረ ታቦር ከተማ ነዋሪዎች ጠየቁ። ሰላምን ማጽናትን ዓላማ ያደረገ የድጋፍ ሰልፍ ተካሂዷል። አለምነሽ ንጉሴ በድጋፍ ሰልፉ ዘላቂ ሰላም እንፈልጋለን፣ ልጆቻችን በትምህርት ገበታቸው እንዲውሉ እንፈልጋለን፣ ለዚህም ሰላም እንፈልገን በአደባባይ ወጥተናል የሚሉ መሪ ሀሳቦች ተስተጋብተዋል። አሚኮ ያነጋገራቸው ተሳታፊዎች ሁሉም ለሰላም ዘብ መቆም ይገባል፣ ከጦርነት የሚገኝ ነገር የለም ሲሉ ሀሳባቸውን ሰጥተዋል። ችግሮችንም በውይይት መፍታት እንደሚገባ ነው የተናገሩት። ሰላም ከሌለ መንገድም ወጦ መግባትም ነጋዴም ነግዶ መስራት አይችልም፣ ልጅም መማር አይችልም። ስለዚህ ሰላም ነው ወሳኙ በቃ ሰላምንም የምንፈልግ ብለን ነው ሰልፍ ይወጣና፣ ሁሉም ለሰላም ዘመቆ መቻል አለበት። የወጡ ወንድሞቻችን እንዲገቡ በሰላም ጥሪ ማድረግ መቻል አለበት። ከጦርነት አንዳችን የሚመጣ ነገር የለም በቃ በጦርነት የለማ ሀገር የለም፣ ይወደም ማህበረሰቡ ሰላምን ማግኘት ይፈልጋል። ልማትን ማልማት ይፈልጋል። ግብርን ግብርናውን ማቋቋም ይፈልጋል። ትምህርትን መማር ማስተማር ይፈልጋል። ጤናውንም ማግኘት ይፈልጋል። የሰላም እጦቱ የልማት ስራዎች እንዲጓተቱና የወጣት የስራ እድል ፈጠራ እንዲቀዘቀዝ አድርጓል ያሉት የደብረ ታቦር ከተማ አስተዳደር ከንቲባ ደሴ መኮንን ማህበረሰቡ ከጸጥታ አካሉ ጎን በመሆን በቃ ማለት ይገባል ብለዋል። በሰላም እጦቱ ምክንያት የልማት ስራዎቻችን በከፍተኛ ሁኔታ ተጎድተዋል። ማህበራዊ፣ ኢኮኖሚያዊና ፖለቲካዊ መስተጋበሮቻችንም ተዛብተዋል። ስለዚህ የተከበራችሁ የድጋፍ ሰር ታዳሚዎች ታድማ ልክ እንደ ድጋፍ ሰልፉ ይህ ዘራፊና ጽንፈኛ ኃይል ከክልላችን ብሎም ከአካባቢያችን በከፍተኛ ሁኔታ ጎርቷል። ከኢትዮጵያ ታሪካዊ ጠላቶቻችን ጋር ወግኗል። ህዝባችን ከጸጥታ ኃይላችን ጎን በመሆን መዋጋትና አካባቢያችን ነጻ ማድረግ አለብን። ኢትዮጵያዊ ማንነት የሞራል ልዕልና ነው ያሉት ደግሞ የደቡብ ጎንደር ዞን ዋና አስተዳዳሪ ጥላሁን ደጀኔ። በማንነት የሚመጣ ጠላትን የመታገስ ሞራል ሊኖረን አይገባም ነው ያሉት። ወደ ተሻለና ተስማሚ ህይወትን ለመኖር የሰላም ግንባታ ስራ አይተኬ ሚና አለው። ሰላም፣ ሰላማዊ ሰው መሆንና በሰላም ስራ ዘወትር ራስን አጋልጦ በመስጠት ለሰው ልጆች ማህበራዊ መሰረት ማድረግ መቻል ነው። የሰላም እና የህግ የበላይነት የማረጋገጥ ስራ የሁሉም ሰው ጨዋ ባህሪን የሚፈልግ ስለ እውነትና የጋራ ፍላጎት ማስቀደም የሚረጋገጥ የጋራ ግብ ነው። በኢትዮጵያና በኢትዮጵያዊነት ማንነታችን የሚመጣ ጠላት ወይም ባንዳን የመታገስ ሞራል የለንም ሊኖረንም አይገባም። በውይይት እንጂ በጠበንጃ የሚመለስ የአማራ ሕዝብ ጥያቄ አለመኖሩን ያነሱት አቶ ጥላሁን ሰላምን አስጠብቆ የልማት ጉዞን ለማፋጠን ማህበረሰቡ ከመንግስት ጎን እንዲቆም ጥሪ አቅርበዋል።